ንጵር ማፍላት አሁን የረባ ዕቃ ብትሰረቂች እንዲሁ ነፍሳር ልምታወጥ ተጀበነው አቅም እንኳን የተሸረፈ ሰበብ የሆነኝ እንዲው ከምቱ ስም አጥፋት ነው። ደ ዛሬ ስታለት ነው በከንቱ ነው የባከነ ጊዜ። ደህና ዕቃ እንኳን እንዲ ደህና ነገር ቆጣጠረቻትን እንዲ ሙዳይ ውስጥ ያስቀመጠቻትን ባገኘ እንጂ ሌላም ትርፉ ድካም ነው የሚቆጥረው። ዛሬ የቀን በክሳራ ነው የምቆጥረው። ያለ ትርፍ የባከነ ጊዜ ነው።

ሳንዳግን ጎጆ ሞላ ነበር።

ልምድ ያለው እቃ ተገዛሽ መቼም ታንቺ በፊት ለሌላ ሰው አላሳጅም ብዬሽ ነው። የለመዴ ጀበና፣ የለመዴ መጥረጊያ፣ አዲስ እጅ የማይጭር የማይሰነብጥ ሸጋ መጥረጊያ አለ። አለም በየ አይነት እንደ ፍላጎትሽ፣ ውሃ የነካው ውሃ ቢነካው ባይነካው ናሰት የመጣሽ ቡናውን የሚያጣጣኝ ብቻ ራ ራ ቡና ይገፍለሽ ነው። እኔ እኮ ጨርሰሽ መስሎኛል። ገና እዛ ማድ ቤት ያልሻል ነበር ምን የምድር ጭስ አጠሽ ነው እንጂ አንቺን አውቅሻለሁ አንቺ እኮ ጎን ጎን ጎን ጎን አድርገሽ እንደ ቡናሽ ተውቅ ነበር የሚጠራ ዛሬ የጨረስሽ ለሚመስል እሽማ እንዴት አለች ጭስ። ከተማ ወዳጄ ናት። እንደው ለአንቺ ያልኩህን እንደው ለአንቺ ያልኩህን ተይ ተይ ተይ ብላ ጭስ የምትነግድ ወዳጄ እንደው ለአንቺ ያልኩህን ብላ ነው የሰጠችኝ። እንሺ እንሺማ እንደውም ሳላስቀርለት ብዬሽ ነው እንጂ። ጭሱ ግን ግድ የለም ፌስታሉ ጅል ነው እንዳይቀደድ እን ቤተሽ ሁሉ ባዶ ባዶ ሆ ምንድን ነው እቃሽ ሁሉ ምን የሌለን ራ እዚያ ጓዳ የምትከቱ ግን እቃ ምንድን ነው እቃ ኮዚህ ሲደረደርእኮ ውበቱ እኳ እዚ ሳሎን ሙልት ሲል ነው እቃ እኔ እን ጓዳ ሰው ስቸግራላችሁ እንዲ ዝንብላችሁ እን ለማንጣት አሁን ሰው እኳ እንዲ እንዲ በቀላሉ እንዲገኝ እንዲቀርብ ብታረጉት እናንተን ባትንጓለሉ ሰውን ባይንጓለን ነው እንዴ? ምን ይንጓለናል? ያስተማሩ ይጣፋን ብለሽ ነው

ባህር ዳር ያለሽው ማንጎ መናፈሻ፣ ወሳጅኝ በጀልባው ፍቅር መጨረሻው። እጅን መልክ ይዞ እንዲው ሰርቆ ካልሆነ እንዲው ጀልባ ሰርቄ ለምን ቀይ ባህርና ቋርጬ ሩቅ ምስራቅ አልገባ። ከዚያ በኋላ አለም አቀፍ ሌባ አገባና ፕሮፌሽናል ሌባ ሆናለሁ።

አይዞሽ እንደ ቡና አጣጭ ብቻውን ቡና ሰው መጠጣት የለበትም። እንደው እ አዎ ሰው ብቻውን ቡና እንደት ይጠጣዋል? ባቀራርብልሽ እስ ሆ ምኑን ኧረ ኋላ ላገኝልሽ ብዬ ነው። እንደው አንትንም በደምብ አልረብረበሽውም

ብርጎ የባነሽ የሉኛል ብርጎ ጭድ ይለብልባቸው። ብርጎ የእሷ ዘር በሆነ ብርጎ ይኸው አሁን እንግዲህ ይቺ ትሸጣለች። ፍርናሽ ቀር የቀረ የ

ሁላችንም የተሰረቀ ነው፣ ተሰርቀናል። የተወጋ ነው ወዲያችን ይቻለው ብለን ነው። ሁላችንም ምስክር አለ ወይ ሲሰርቅ? አጉል ክስም እኮ ከጎረቤት ያለ ያየናል። አሁን እኮ አንዴ ሰው ውሸታ ይባል ነበር። ሶስታችንም እንግዲህ አስብላችሁ ነገሩን እየፈቷለሁ አሁን እንጂ፣ በመንጫጫት ምንም በመጮህም አይደለም እኔ ነገሩን እፈቷለሁ። ግን የሌባ መሆኗ ሁሌ ሌባ ናት ወይ የሚለው ነገር ደግሞ